ህይወትሽን ይመልስልሽ፣ ሳቅሽን ይመልስልሽ፣ የዋህነሽ የዋህነትሽ አምላክ ልጆችሽን ይመልስልሽ። ምቶቹ ቅድስ ገብርኤል የዛሬ ዓመት ከልጆችሽ ጋር መተሽ በቃ እኛም ደስ ብሎን ይሄን ባሽ ታብሶ ፈጣሪ ሰው ነግሮት አይፈርድም። የራሱ ፍርጃ አለው፣ የራሱ ዳኝነት አለው። ፈጣሪ የዋህነትሽን አይቶ ልጆችሽን ወደ ቅፍሽ ያምጣልሽ። ክፉን ያሚን ማርያምን አንቺ ልጆችሽ ነው ፍሬ። እኔ ልጄን ሰባት ዓመት እኮ አላየኋትም። እሷን ለማሳደግ ገባሽ? ማርያምን ሕፃን ላይ ትቻት ነው የመጣሁት። እኛ አንቺ ቢያንስ በሁለት ሳምንት ሄደሽ ታያለሽ ምናምን አለ። እኛ ደሞ የእንጀራ ነገር ሆኖብን ደሞ አይቻት አላውቅም። ገባሽ? ስለዚህ ተመስገን። አንቺ ልጆችሽ እኮ ደህና ናቸው፣ አባታቸው ጋር ነው ያሉት። ስንቱ እናትና አባቱ በህይወት ተነጥቆ ደግሞ ማደጎ የተሰጠ ልጅ አለ። ፈጣሪን ፈጣሪን የሆነ በቃ እንትን ማለት ነው። ይሄ ፈጣሪን እንደመወቀስ ነው። ተመስገን ናፍቀውኝ ነው ናፍቆት። ሁሌ ጠዋት እንደዚህ ሲነሱ ሀፒ በርስደይ ይሉኛል ኬክ ይዘው እንደዚህ ስዕል ስለው ምናምን ነገር እና በጠዋቱ ከፋኝ። ለዛ ነው ቲክቶክ ላይ የመጣሁት። ብታይ ድብል የቲክቶክ ሰው ፍቅሩን ገለጠልሽ የሆነ የሚሚ ሁሉም ቀ ኢቫ ቴንኪ ሁላችሁንም ቴንኪ እያሉ ፍቅር በፍቅር አ በተለይ፣ ምድር ላይ እናት ልጇን ትታ፣ እናት በልጇ አትፈተን። እናቤቴን ከባዱ ነገር የሴት ልጅ እናትነቷ ነው። እናትነቱ ደግሞ በልጅ መፈተኗ ነው። እናት በልጆቻቸው አይፈተኑ። ማንም ትሁን ክፉ፣ ምናትሁን መጥፎ፣ ምናትሆን እናት በልጆቹ አትፈተን። ክፉን ያርቅ ፍሬዬ ደግሞ ይሄ ደግሞ ትንሽ ፈተና ነው ታልፊዋለሽ ይሄ ትላንት የነበርሽበት ነው እንኳን አልፈሽዋለሽ ማሪ አዎ ትናንት ስለዚህ በቃ አብሸሪ ፍሬዬ አሁን ደግሞ ቀጣይ አመት ወይ ከባልሽ ጋር ታርቃችሁ ሶስተኛ ልጅ ደግማችሁ ልናይ እንችላለን እኔ እግዚአብሔር ስራ አይ እሱ እንኳን የለም ሌላ ግብቷል እኮ መስ ምን ሆነች ነው ሌላ ኢትዮጵያዊ ያገሩን ዜጋ ነው ያገባው

እኮ ባሉ ቀርቶባት ልጆቿን ብላለች። ሚሚሻ የኔ ውድ ዘፈኑን ድገሚው ብላኛለች። ደግሞ የላ ጨብሪ